ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን እንደተለመደው በአዳዲስ መረጃ ተገናኝተናል እነዚህ አዳዲስ መረጃዎች ወደ ኢራን ይወስዱናል እንግዲህ በኢራን በጣም በርካቶች እየተጠመቁ እንደሆነ ወደ ኦርቶዶክስ እየመጡ እንደሆነ ብዙ መረጃዎች እየወጡ ነው የኢራን አጠቃላይ ክርስቲያኖች ቁጥር ደግሞ ከሁሉም ቤተ እምነቶች እየተውጣጡ ከ300 እስከ 500 ሺህ ይጠጋል ተብሎ ይገመታል አንዳንዶች እንደሚሉት ቤተክርስቲያን ሄደው የተጠመቁ በግላጭ እንጂ በድብቅ ደግሞ ክርስቲያን የሆኑ ምክንያቱም ሀገሪቷ በጣም ጥብቅ ህግ ስላላት ከ800 ሺህ እስከ አንድ ሚሊዮን ይሆናል። ግን ትክክለኛውን አሀዝን ለማወቅ ሀገሪቷ ኦፊሻል የምታወጣው መረጃ ስለሌለ ደግሞም ህጋቸውም ስለማይፈቅድ ነው እንጂ ከ800 ሺህ እስከ አንድ ሚሊዮን ይሆናሉ ተብሎ ተገምቷልና ና ይሄ አሀዝ እንግዲህ በጣም በርካቶችን አስደንግጧል። በርካቶችንም አስገርሟል። አብዛኞቹ ደግሞ ይሄ ተአምር ነው ምክንያቱም በእስላማዊቷ ሀገር ክርስቲያን በጣም ከባድ እንደሆነ ይታወቃል። በዛ የምትኖሩ ህጓንም ታውቃላችሁ። ይህንን ዝርዝር ጉዳይ ምን ይመስላል የሚለውን ነው የምናየው። እንግዲህ ኦርቶዶክሳውያን በአራቱም አቅጣጫ በሚባል ደረጃ እየበዙ ነው ማለት ይቻላል። ምንድን ነው የሚለውን ትናንትና ማይተን ነበረ። በአሜሪካ አብዛኞቹ ቸርቾቻቸውን እየዘጉ በጣም በርካታ አማኞቻቸው ወይ ደግሞ ተከታዮቻቸውን ይዘው እየመጡ እንደሆነ በትናንትና እውነት አይተን ነበረ። አሁን ደግሞ ወደ ሀገር ኢራን እንሄዳለን ማለት ነው። ቤተሰባችንን ያልተቀላቀላቸው አድማጭ ተመልካቾቻችን ቻናላችንን ሰብስክራይብ በማድረግ የደወል ምልክት ተጭናቸው እኛን ተቀላቀሉ ስንል በአክብሮት እንጋብዛችኋለን። እንደተለመደው ደግሞ በከበረው ስጦታችሁ፣ በላይክ በኮመንት በሼር አብራችሁን እስከ መጨረሻው ዝለቁ። መረጃውን ከአክሱም ቲቪኒሮ ማጸግ ያደርሳችኋለሁ። ሰናይ ቆይታ ይሆንላችሁ። የኢራን አጠቃላይ የክርስቲያኖች ቁጥር ከሁሉም ቤተ እምነቶች የተውጣጡ ወደ 300ሺ ይጠጋል ተብሎ ይገመታል። አርመኖች፣ አሶራውያን፣ ከለዳውያን በኢራን ውስጥ ባህላዊ ሃይማኖታዊ ቡድኖችን ይወክላሉ። እናም ከ90 በመቶ በላይ የኢራን ክርስቲያን ህዝብን ይመሰርታሉ። ምንም አይነት ሚስዮናዊ ተግባራትን አይፈጽሙም። እናም ይህ አቋማቸው ለህልውናቸው ወሳኝ ሆኖ ተገኝቷል። የኢራን ክርስቲያኖች እንደ ጎሳ ክርስቲያኖች ያልሆኑ ተብለው ሊመደቡ ይችላሉ። የቀደሙት አርመናውያን አሶሪያውያንና ከለዳውያንን ጨምሮ፣ የኋለኛው ደግሞ በዋናነት ፕሮቴስታንቶችና ወንጌላውያንን ያ ጠፈ ነው። አርመኖች በኢራን ውስጥ ለ400 ዓመታት ያህል ኖረዋል። በ17ኛው መቶ ክፍለ ዘመን መጀመሪያ ላይ በሻህ አባስ በፖለቲካዊና በኢኮኖሚያዊ ምክንያቶች እንደ ነጋዴና የእጅ ባለሙያዎች ከአርሜኒያ ወደ ኢራን በርካታ መቶ ሺ አርመናውያን መጥተዋል። የኢራን ሕገ መንግስት በሚያዘው መሠረት የአርሜን ክርስቲያኖች ሁለት ተወካዮችን በኢራን ፓርላማ ውስጥ አላቸው። አንድ መቀመጫ በትሄራንና በሰሜን ኢራን ለሚኖሩ አርመኖች፣ ሌላው ለኢስፋሃንና ለደቡብ ኢራን ነው የታየው። ካቢዮቱ በፊት በኢራን የነበሩ አርመኖች ቁጥር 300 ሺህ ሆኑ ይገመታል። እናም በ200 ሺህ ህዝቦቻቸው 150 ሺህ በራሳቸው ሊቀጳጳስ ባቢያን ይገመታሉ ምንም እንኳን አንዳንዶች ከፍተኛው 200 ሺህ ብለው ቢጠቅሱም። ካቢዮቱ በኋላ ብዙዎች ወደ አርመን ተሰደዱ። የቀሩት ከኢራን መንግስት ጋር መልካም ግንኙነት እንዲኖራቸው ለማድረግ የተወሰነ ጥረት አድርገዋል። ለምሳሌ የሰሜን ኢራን አርመኖች ተወካይ በመሆን የተባበሩት መንግስታት ድርጅት ኢራንን አናሳ ሃይማኖቶች የምታደርገውን አያያዝ ፖለቲካዊ ይዘት ያለው ነው በማለት በማውገዝ ኢራን ውስጥ ያሉ አናሳ ሃይማኖቶች ችግር በአውሮፓ ሀገራት ከሚገጥሟቸው አናሳዎች ያነሰ እንደሆነና ማንኛውንም ችግር ለመፍታት የቤት ውስጥ ህጋዊ መንገዶችን መጠቀም እንደሚቻል ተነግሯል። አርሜኖች የራሳቸው ቤተ ክርስቲያን፣ ትምህርት ቤቶች፣ የባህል ማህበራትና የአርሜን ቋንቋ ህትመት ጋዜጣን ጨምሮ ያስተዳድራሉ። ከለዳውያን ወይም አሶራውያን በኢራን ውስጥ ካሉ ጥንታዊ የሰፈሩ ህዝቦች መካከል ናቸው። የአሶ የአሶራውያን ክርስቲያኖች በኢራን ፓርላማ ውስጥ የራሳቸው ተወካይ አላቸው። የአሶራውያን እና የከለዳውያን ተወካይ ሻምሾን ማቅሱንፕር እንደገለጹት ህዝባቸው በ199940 ነበረም። የራሳቸው ማህበረሰብና የስፖርት ማህበር እንዲኖራቸው ተፈቅዶላቸዋል። እናም አንዳንድ ህትመቶችንም ያዘጋጃሉ። ይሁን እንጂ የአሶራውያን ትምህርት ቤቶች ለሃይማኖታዊ ትምህርት የሚሰጠውን ጨምሮ በሁሉም ክፍሎች ሕጻናትን በፋርስኛ ማስተማር ስላለባቸውና በአብያተ ክርስቲያናት ውስጥ ለአሶራውያን ልጆች የሚደረጉ ትምህርቶች በፋርስኛ ስለሚማሩ የአሶራውያን ቋንቋቸው ባህላቸውንም ለመጠበቅ ችግሮች ያጋጥሟቸዋል። ፕሮቴስታንቶች እና በተለይም የወንጌላውያን ቡድኖች በኢራን ውስጥ ካሉት የክርስቲያን ማህበረሰቦች መካከል ከፍተኛ ችግር ይገጥማቸዋል። አብያተ ክርስቲያናት ተዘግተዋል፣ የፋርስ ቋንቋ ስብከትም መጠቀም ተከልክሏል፣ መጽሐፍ ቅዱስንም ማተም ተገድቧል እና ሙስሊሞች በስብከት ላይ እንዳይገኙ በጥብቅ ተከልክለዋል። ደምሲል ከእስልምና የተመለሱ ሰዎች በተለየ ክትትል ይደረግባቸዋል። ከ1990ዎቹ መጀመሪያ ጀምሮ በርካታ የክርስቲያን መሪዎች ተገድለዋል ወይም ደግሞ ጠፍተዋል። የመጥፋታቸው ሁኔታም የሟቾችን ዘይቤ ወጥነት አብዛኞቹ ታዛቢዎች የኢራን መንግስት ባለስልጣናትን እንዲጠራጠሩ አድርጓቸዋል። ወቅታዊ ጉዳዮችን ስንመለከት በህገ መንግስቱ መደበኛ ጥበቃ ቢደረግላቸውም ክርስቲያኖች አሁኑም በኢራን ከፍተኛ የሆነ ስደትና እንግልት እየደረሰባቸው ነው። የቤተ ክርስቲያን አገልግሎቶች እየተወረሩና ከእስልምና የወጡ ክርስቲያኖች እየታሰሩ እናም በስቃይ ውስጥ ነው ያሉት። በተለይ ወንጌላውያን ክርስቲያኖች በውጭ ኃይሎች የተጽዕኖ ስር ሆነው ለብሔራዊ ደህንነት አስጊ ናቸው ተብለው ኢላማ ተደርገው መከራ ይደርስባቸዋል። እንደ አውሮፓውያን አቆጣጠር በ2016 መገባደጃ ላይ ወደ ዘጠና የሚጠጉ ክርስቲያኖች በሃይማኖታቸው ወይ ደግሞ በእምነታቸው ምክንያት በእስር ቤት ታስረው ሞት ወይም ፍርድ እየተጠባበቁ ይገኛሉ። በህገ መንግስቱ መደበኛ ጥበቃ ታዲያ ቢደረግላቸውም ክርስቲያኖች አሁንም በኢራን ከፍተኛ የሆነ ስደት እየደረሰባቸው እንደሆነ ይታወቃል። በ2023 በኢራን የክርስቲያኖች መብት ጥሰት ላይ በወጣው ዘገባ መሰረት በኢራን ውስጥ የሃይማኖት ነጻነት ለመጠበቅና ለማስፋ ለማፋፋት የተሰጠው አንቀጽ 18 በኢራን ውስጥ የሃይማኖት ነፃነትን ለመጠበቅና ለማስተዋወቅ በ2023 በወጣው ዘገባ መሰረት በእስልምና ሪፐብሊክ ውስጥ ካሉ ሌሎች አናሳ ሃይማኖቶች ጋር ክርስቲያኖች ሃይማኖታቸውን በነፃነት የመከተል መብታቸው ስልታዊ በሆነ መንገድ መገፈፋቸውን ቀጥለዋል። በአምስተኛው እትም ላይ ያለው ባለ 25 ገጾች ጥናት በቅርብ ቀናት ውስጥም የወጣው በየካቲት በ1979 የአያቶላ ኩሚኒ እስላማዊ አብዮት በተጀመረ በስምንት ጥናት ውስጥ መሪያው ክርስቲያን በኢስላሚክ ሪፐብሊክ ውስጥ ለእምነቱ የተገደለው የአንግሊካን ፓስተር አራስቶ ሳያህ የተገደለበት 44ተኛ ዓመትን ምክንያት በማድረግ ነው። የኢራን ክርስቲያኖች በእምነታቸው ምክንያት መገደላቸው የተለመደ ባይሆንም ዘገባው በኢራን እስከዛሬ ድረስ የእምነት ነፃነት እንደሌለም አረጋግጧል። በግኝቱ መሰረት በ2022 134 ክርስቲያኖች ከእምነት ጋር በተያያዙ ጉዳዮች ታስረዋል። በ2021 ከተመዘገቡት 59 እጥፍ በላይና ቢያንስ 30 ያህሉ የእስር ቅጣት የጠጣለባቸው ናቸው ወይም ለስደት የተዳረጉ ናቸው። በ2022 61 ያህሉ በ2021 ከነበረው 34 ጋር ሲነጻጸር የታሰሩት ክርስቲያኖች ቁጥር ከፍተኛ ጭማሪን አሳይቷል። እንደ አውሮፓውያኑ የዘመን ቀመር በ2022 መገባደጃ ላይ ቢያንስ 17 ክርስቲያኖች በሀገራዊ ደህንነት ላይ እርምጃ መውሰድና በአገዛዙ ላይ ፕሮፓጋንዳ በመሳሰሉ ክስ እስከ 10 ዓመት የሚደርስ እስራት በእስር ቤት ቆይተዋል። በሪፖርቱ እንደተገለጸውም ከሺአ እስልምና ሌላ እምነትን መለማመድ ለኢስላሚክ ሪፐብሊክ እና ለእሴቶቹ ስጋት ነው ተብሎ ይታሰባል። ለዚህም ነው ለምሳሌ እንደ አውሮፓውያኑ የዘመን ቀመር በ2022 ሁለት ኢራናውያን አርመናውያን ክርስቲያኖችን የቤተ ክርስቲያን አገልግሎት በግል ቤት ውስጥ በማካሄድ በ10 ዓመት እስራት እየተፈረደባቸው ባለስልጣናትን ማጎሳቆልና መክሰስን ስንመለከት፣ በተጨማሪ በ2022 49 የስነ ልቦና ማሰቃየት ጉዳዮች እና 98 የመጎሳቆል የይገባኛል ጥያቄዎችን መዝግቧል ምንም እንኳን ትክክለኛው አሃዝ እጅግ የላቅ ነው ቢባልም፣ ምክንያቱም ብዙ ጊዜ ተጎጂዎች ግፍ ስለሚፈጸምባቸው ኦፊሻል የሆነ መረጃ አይሰጥም። እንዲሁም የተከሳሾቹ ክርስቲያን ያልሆኑ ዘመዶችን ጨምሮ በኢራን የፍትህ ስርዓት ውስጥ ተይዘዋል። እነዚህ በሪፖርት ውስጥ ከአንቀጽ 18 ድረገጽ ሊወርዱ የሚችሉ የብዙ ምሳሌዎች ብቻ ናቸው። በሪፖርቱ የተፈተሸው ሌላው ገጽታ የአምልኮ ቦታዎችን የሚመለከት ሲሆን፣ አሁንም በእስላሚክ ሪፐብሊክ ግዛት ውስጥ እንዲሰሩ የተፈቀደላቸው አራት የፋርስ ተናጋሪ አብያተ ክርስቲያናት ብቻ ናቸው። ነገር ግን ባለፈው ወረርሽኝ ወቅት በአካል የሃይማኖት አገልግሎቶች ከታገዱ በኋላ ባለስልጣናቱ እንደገና እንዲከፈቱ እስካሁን ፈቃድ አልሰጡም። የኢራን በይፋ አውቅና ያገኘው የክርስቲያን ማህበረሰብ የአርሜኒያ እና የሶሪያ ማህበረሰቦችን ያጠቃልላል። ከ87 ሚሊዮን በላይ ህዝብ ውስጥ ቁጥራቸው ወደ 300 ሺህ የሚገመት ነው፣ ምንም እንኳን አንዳንድ የቅርብ ጊዜ ግምቶች እንደሚያመለክቱት ይህ ቁጥር ከቅርብ ዓመታት ወዲህ በስደት ምክንያት በከፍተኛ ሁኔታ አንሷል። እስላማዊ ሪፐብሊክ የአርመን ሐዋርያ፣ የሩሲያ ኦርቶዶክስ፣ የሶሪያ ኦርቶዶክስ፣ የአርመን የከለዳውያንና የሮማን ካቶሊክና የአንግሊካን የፕሪስባቴሪያን አብያተ ክርስቲያናት እውቅና ሰጥቷል። ሌላው ዋና ዋና የክርስቲያኖች ምድብ ከሙስሊም እምነት የመጡና ኦፊሴላዊ ደረጃ የሌላቸውን ያካትታል። በአንቀጽ 18 መሠረት ቁጥራቸውን በወግ አጥባቂነት ከ500 እስከ 800 ይገምታል። ምንም እንኳን የወንጀለኛ መቅጫ ህጉ በክህደት ላይ የሞት ቅጣትን ባያስቀምጥም በህጉ ላይ ክህደ ክህደትን ወንጀል ለማድረግ የቀረበው ማሻሻያ 2013 ላይ ማሻሻያዎቹ ውስጥ ተቀባይነት አላገኘም። የህገ መንግስቱ አንቀጽ 167 ዳኞች በህጉ ባልተካተቱት ጉዳዮች ላይ ስልጣን ባላቸው እስላማዊ ምንጮች ላይ እንዲመኩ ይደነግጋል። ለእስልምና ህግ ክህደት ተግባራዊ እንዲሆን ውጤታማ በሆነ መንገድ ይሰጣል። እንግዲህ ውድ ቤተሰቦቻችን መረጃዎቹ እነዚህን ይመስላሉ። በጣም ባጭሩ ነገርኳችሁ። እናንተ ገብታችሁ ታሪክን ብትፈትሹ በጣም ያስገርም ነገር ነው የምታገኙት እኔን፣ አንዱ በጣም እንድገረም ያደረገኝ ነገር ምንድን ነው? ክርስትና በዚህ ልክ እየተሳደደ አሁን፣ በተለይ ደግሞ አለማችን ላይ ያሉ ኤሊቶች ክርስትናን ለማጥፋት በጣም ነው የሚጥሩት። በተለይ ደግሞ ኦርቶዶክስን በጣም ሪጅድ ናት ይላሉ። እንደፈለግን ምእመንዋን የምናደርጋቸው አይደሉም፣ በጣም ጥብቅ ናቸው ይላሉ። በድጉማ በቀኖና የተያዘች ቤተክርስቲያን ስለሆነች እንደፈለግን ምእመንዋን መጋለባ አንችልም ብለው ስለሚያስቡ በተለያየ መንገድ ሊያፈርሷት ይፈልጋሉ። ክርስቲያንም ኦርቶዶክስም ሆነው ውስጧም ነው ከውስጥም የሚገዘግዟት አሉ። ክርስትና ያው ፈተና እየበዛበት ጊዜ ነው፣ በተለይ ደግሞ አሁን ማለት ነው በፊትም ቢኖር የክርስቲያን ስደት በጣም ከባድ ሁኔታ ላይ ነው አሁን ያለው። ቤተክርስቲያኖች መቃጠል፣ ክርስቲያኖችን ማሳደድ፣ መግደል፣ ማሰር፣ በጣም በብዙ ነገሮች ቶርች ማድረግ ነው ያለው አለማችን ላይ እና በዚህ ልክ ታዲያ ከአራቱም ማዕዘናት በጣም ነው እየገረመኝ ያለው እነዚህ ሰዎች ወደ ክርስትና እየፈለሱ መሆናቸው። ይህ ተአምር ነው ልንለው የምንችለው ክስተት ነው ማለት ነው ትልልቅ የተባሉ ሀገራት ራሱ በጦርነት በጀመሩ ማግስት ሩሲያንና ዩክሬንን የመሰሉ ሀገራት እንግዲህ ሀያል ሊባል የሚችል አቋም ላይ ነው ያሉት ሁለቱም ሀገራት ማለት ነው። እና መጀመሪያ ላይ እየተደረገው ምንድን ነው ክርስትና ነው መምታት የተፈለገው፣ በተለይ ኦርቶዶክሳዊት ቤተክርስቲያንን መምታት ነው የተፈለገው። ቭላድሚር ፑቲንም ተናግሯል። ይሄ ጦርነት የእጅ አዙር ጦርነት ነው፣ ይሄም ደግሞ የሃይማኖት ጦርነት እንጂ ሌላ አይደለም ብለው ተናግረዋል። እና አሜሪካን በዲፕሎማሲያዎቿ አማካኝነት ኦፊሻሊ ወታ ስትናገር ነበረ። ኦርቶዶክስ ክርስትና መጥፋት እንዳለበት ደግሞ በጣም በርካታ ኤሊቶች፣ በየጊዜው የሚነሱ አምባገነኖች በጣም ትኩረትን የሚያደርጉት ኦርቶዶክስ ላይ ነው። በጣም በሚገርማችሁ ሁኔታ ማለት ነው። እኛ ሀገር እንኳን ብትመለከቱ፣ ጦርነት ወይ ደግሞ አንድ ብጥብጥ ከተነሳ ቀጥታ ወደ እምነት ቦታ፣ ወደ ኦርቶዶክስ ገዳማት፣ መነኮሳት ጋር ሄዶ ነው ጥቃት የሚደረገው ማለት ነው። አሁን እነሱ ገዳማት ላይ ሄደው ጥቃት የሚያደርሱት አለም በቀኝ ያሉ ናቸው እዛ ውስጥ ያሉት ስልጣንን፣ ገንዘብን፣ ሀብትን፣ ንብረትን የዚህ ነገርን የሚፈልጉ አይደሉም። ነገራቸው እንኳን ጫማ የሌላቸው ለሚመገቡት ነገር እንኳን ግድ የሌላቸው አምላካቸውን የመረጡ ናቸውና ለምን ይመስሏቸዋል የሚመቱት ክርስትናን? የሚመቱት በተለይ ደግሞ ኦርቶዶክስን የሚመቱት ለምን ይመስላቸዋል? የሚያምኑት አምላክ የሚያምኑት ኃይል ፓወር እንዳለውና እነሱን እንደሚያበረክካቸው ስለሚያምኑ ነው እነሱ ይህንን ነገር የሚያደርጉት ማለት ነው። እዚሁም ልክ ታዲያ በአራቱም አቅጣጫ እንደዚህ ስደት የበዛባት ኦርቶዶክስ በዚህ መጠን ክርስቲያኖች ወደዚች ቤተክርስቲያን መጨመራቸው ክርስቶስ ክርስቲያን መሰኘታቸው አለምን በጣም ነው እያስገረመ ያለው። በተለይ ደግሞ ኢስላሚክ የተባሉ ሀገራት ህገ መንግስታቸውም ከሃይማኖታቸው ጋር የተያያዘ ስለሆነ እጅግ በጣም ጥብቅ ነው። አንድ ሰው ለምሳሌ አንድን ሰው ከእስልምና አውጥቶ ክርስቲያን ቢያደርግ ቀጥታ በድንጋይ ተወግሮ እንደሚሞት ይታወቃል። ይህ ህገ መንግስታቸው ላይ ያለ ነገር ነው እና በእነዚህ ሀገራት ራሱ ክርስትና የዚህን ያህል መቀጣጠሉ ለእኔ በጣም ታምር ነው እየመሰለኝ ያለው ማለት ነው እና አሁን በዚህ ባለንበት ዘመን ላይ በጣም ጠያቂ ትውልድ እየተፈጠረ እንደሆነ ማሳያ ነው። አሁን የትላንቱ ምራ ግብራቸው ሀገራችን የነበረው በጣም ወጣቶች ረፍት የምናገኝበት በተለይ ደግሞ በንስሐ ኃጢአታችንን ተናዘን ስጋው ደግሞ የምንቀበልበት አንድና ብቸኛው ሃይማኖት ኦርቶዶክስ ነው ብለው ነው ወደዛ እየፈለሱ ያሉት ማለት ነው። ዜ በአብይ ጾም ጊዜ ደግሞ ይህንን ነገር መስማት እንደ ተአምር ልንቆጥረው የምንችለው ጉዳይ ስለሆነ ነው። ለእናንተ ያጋረዋችሁ አብራችሁን ስለነበራችሁ እጅግ አድርገን ነው መሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።